ጥያቄ ለተስፋዬ እና ለፍቄ ነው። ከስድስት ወር በፊት ሁለት ሺ ዶላር አስገብቼላቸው ነበር ማስረጃ ማንገለክላለው። ከዛ ላይ ለሆነች ሆኑ ሴትዮ ነበረ የሚገበኝ ነበረው እና ይገባላቸው ስምንት መቶ ዶላር ነበር እና በጠይቃቸው ብልክላቸው ማለት መልሰብ ሰጡኝ ብሎ ሁሉ አርገውኛል ና አሁን አይታወቅም እና ካልክም ይሄ ገንዘብ ከየት የመጣ ነው? ሚኪሻ አንተ ነው። እዚህ በጣም አመሰግናለሁ። በመጀመሪያ ግን ከይቅርታ ነው መጀመር የምፈልገው የኢትዮጵያን ሕዝብ በጠቅላላ ይቅርታ ማለት ፈልጋለሁ። ምንድነው ይቅርታዬ? በቃ የሆነ በንዴ ሴታትን ማውራት አልችልም እና ያው ዝም ብዬ ማይረባ ነገር ቀባጥሬ ነው በምላሴ ብዙ ጠላት እንዳፈረው የገባኝ እና እና ደግሞ ይህንን ከታች አንስቶ እዚህ ያደረሰኝ ማህበረሰብ ላይ እንደዚህ ክባድ መፍጠር ራሱ አለመብሰልን ያሳያል። እና ይህን የኢትዮጵያ የተከበረ ህዝብ በዚሁ አጋጣሚ ቅርታ መጠየቅ ፈልጋለሁ የአስር ሚሊዮኑን መኪና፣ የአምስት ሚሊዮኑን መኪና ያስነዳችሁኝ እናንተ ናችሁ። የአስር ሚሊዮን መኪና ያስመኛችሁኝ እናንተ ናችሁ። የአምስት ሚሊዮኑን ያስነዳችሁኝ እናንተ ናችሁ። ስለዚህ እናንተ ላይ ይሄንን ተገቢ ቃል በመጠቀሜ በጣም ይቅርታ ጠይቃለሁ። ሲቀጥል ደግሞ ለአስር ሚሊዮን መኪና ያልኩት ህልሜ ነው ሀሳቤ ነው፣ በቃ ፊውቸሪ ነው። የአስር ሚሊዮን የአምስት ከነዳው የአስር ነዳለው አይነት ነገር ነው እና ይሄ ቀልድ ነው በሰዓቱ እንትን ያልኩት እና ይሄ ትልቅ ጥፋት ነው። በጣም ይቅርታ ጠይቃለሁ። የኢትዮጵያን ህዝብ በጣም ብዙ ሰዎችን ያናደደው ይሄ ነው እና ይቅርታ ጠይቃለሁ ሄ እና ቀልድ ነው እንጂ ምንም አይነት የለም። ካለም ያው መፈተሽ ይቻላል ነው፣ ምንም ችግር የለም። ጥያቄውን ሰምታችኋል፣ ምላሹን ሰምታችኋል። ከዛ በኋላ የእናንተ ነው። ባባ ይዞ ፖለቲከኛ ነው። ከዚህ ውስጥ መርጠ ከወጡትም ከሁለት ደቂቃ ባልበለጠ አንድ በአንድ ትገባላችሁ፣ ጥያቄ ታቀርባላችሁ። ጥያቄ አቅርብ ባባ። ቴንኪዩ፣ ጊዜ ከአንተ ጋር በጣም አመሰግዳለሁ። ቴንኪዩ ስለገባሁ እኔ አንድ ጥያቄ አንድ ጥያቄዎችን ያነሳለሁ። ሌላውን ደግሞ አንድ ጥያቄዎች ለፍራውል ማንሳት እንፈልጋቸው ጥያቄዎች አሉ የለም። ነገር ግን የሆነ ባደረራት አትመዘግብና ሌላ ሰው ስለምኖር ትጠይቅልኛለህ ቁጭ ብዬ አደርጣለሁ ማለት ነው። ቴዲ ያወያይ ስለማል ሚኪ የተነሱ ጥያቄዎችን ሞር ኔ ስትሮንግ አርጊ ማነሳ አለ። ምክንያቱም ጫፍጫፉን እየመለስክ ስለነበረ፣ አንደኛ ሚኪ የሀብት ምንጭ ነው በጌም በምትለው ጌመረኝ ብለ በምትለው ስታትስ ገጠሮ ጌም የሚጫወቱ በርካታ ጌመሮች ኢትዮጵያ ውስጥ ያንተን ያህል ውድ መኪና አይነዱ፣ ያንተን ያህል ቤት የላቸውም፣ ያንተን ያህል ከሀገር ወጥቶ ለመዝናናት ሀገር ውስጥ እንደፈለጉ ለመኖር በቂ ገንዘብ የላቸው። ፌሪፎር ሰብን ጌም የሚጫወቱ ሰዎች ቶ አንተ ከሀገር ወጥተህ ለመዝናናት ለአንተ በጣም ኢዚ ነው። ከአራት ሚሊዮን ብር በላይ የሚያወጣ ጀቱር መኪና ትነዳለህ፣ ቤቶች አሉ ቶ የሀብት ምንጭህ ምንድን ነው? ከተመዘገበ በውል የሚታወቅ መንግስት የሚያውቀው ንግድ ፍቃድ አውጥተህ ምትነግደው ንግድ አለ ወይ? ይህንን እንድትመልስልኝ ጌም ነው እንድትለኝ ስለማፈልግ፣ ምክንያቱም ከጌም ሲሆን ነገር ያ ሁለተኛው የማነሳለህ ከፍተኛ የሆነ እልህ መጋባት ውስጥ ከህዝብ ጋር ካለኝ እውቀት አንፃር ይቅርታል፣ አቋርጠው እና ካለኝ እውቀት አንፃር አንዳንድ ጥያቄ ነው መልሰ ሁለት ጥያቄ ይዤ መመለስ አልችልም እኔ በራሴ እና አንዳንድ አንዳንድ አንዳንድ ጥያቄ የመለስኩ የመለስኩ አሁን ይሄን ልመልስለትና ጠብቆ ደግሞ ያኔ ጠይቄ። እሺ አሁን ይሄኛውን ከዛ ጋር እንዳላምታታበት ነው። ይሄኛው ይሄኛውን ጥያቄ ስመልስል እንደ ጥያቄ እንደ ጥያቄም ጠይቄ ነው። አንተ ስንት ዓመት ነው ቲክቶክ ከጀመርክ? ይሄን ጥያቄ መልስልኝና አንተ ልበል፣ ስንት ዓመት ነው ቲክቶክ ከጀመርክ? እኔ ስድስት ዓመት ነው ቲክቶክ ላይ ከጀመርኩ ነው ማከታተል ከጀመርኩ አምስት ስድስት ዓመት ከጀመረ በፊት ስድስት ዓመቴ ነው ቲክቶክ ላይ። ቆይ እስኪ እኔ ልጽፍ አልኩና ምንም አይያዝም በራሴ ነው። እኔ ስድስት ዓመቴ ነው እንዳልኩ፣ እነዚህ ትልልቅ ጌመሮች የቀጠሩ ምናምን የምትላቸው ከነሱ በፊት ነው ቲክቶክ ነው የጀመርኩት እና በኢንተርናሽናል ደረጃ ከፈረንጆች ጋር ምናምን በኢንተርቴመንቱ በደንብ ቆይቻል፣ እና ከዚህም በፊት ዩቲዩብ ነበረኝ። በዩቲዩብም እሸቅል ነበረ። እንዲሁም አንዳንድ ደግ እና መልካም ሰዎች ሰፖርት አድርገው ነው እዚህ የደረስኩት። እያንዳንዱን እድገቴን ደግሞ ቪዲዮ ላይ አስቀምጫለሁ። ከባጃጅ አንስቼ ቺን ስገዛ የአንሳ ረግ ንሳ ኤቭሪ ዲቴል ለህዝቡም ትምህርት ይሆናል ብዬ እያደረኩ ስቴፕ ባይ ስቴፕ ነው እንጂ ትላንት ተነስቼ ብድግ ብዬ እንጣጠላልኩ እንጣጣ ላልኩ በስቴፕ ባይ ስቴፕ ከባጃጅ እያልኩ እያልኩ ራይድ ያቺን ቪት ስገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀርብ ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወጥኩ ጌም እያሳቅሁ ማታ ቀን ራይድ ማታ ላይ ቀን ራይድ ማታ ራይ እየተሯሯጥኩ ነው ይሄ ነገር የመጣ እና እርዳታዎቹም የእርዳታዎቹም እያንዳንዱ ቪዲዮ እዚህ ቲክቶኬ ላይ ተቀምጠዋል። በመረጃ ይሄ ለዚህ ይሄ ለዚህ ይሄ ለዚህ የተባለ ማለት ስልካቸውን እያንዳንዱ አድሬሳቸው ተቀምጠዋል፣ እና ፒክ ተደርጎ የፈለገ ጥያቄ ያለባቸው ሰዎች መምጣት ይችላሉ። እና ይሄኛው የመጀመሪያው ጥያቄ ነው። አሁን ሁለተኛ ጥያቄ ስታይቀኝ እንደዛ ነው እንጂ ሁለት ጥያቄ ይዤ መመለስ አልችልም። ካለኝ እንትን ፎሎአፕ ኮሽን አስቀርና ጨምቀህ አንድ ጥያቄ ጠይቀው ኖርማሊ አንተ የፈለግከውን ነገር አንስታል አንድ ጥያቄ ጨምቄ አድርጌ ልጠይቅና ከተፈቀደልኝ ፍሮይ ተጠራለው። እቺ አሁን የሩሉ ነገር ያመጣቻው ማለት የምትባለው ሴት እናቷ ወደ ሚዲያ ወጣች። አንተ ከሴትዮዋ ጋር ምንም አይነት ኮኔክሽን እንደሌለህና በማስታወቂያ ስራ ላይ እንደተገናኘያትና እንደተማመንካት ስትገልጽልን ቆይተህ ልጅ እናት ድራሻውን በረብ የምታውቅ መሆኑን ቤቷንም የምታውቅ መሆኑን ጓደኛዋ መሆኑንም ገልጻልናለች። ይሄ ምን ያህል እውነት ነው? እሺ ባባዬ አመሰግናለሁ። ቴዲዬ፣ ይሄ ጉዳይ በህግ ስለተያዘ ጠበቃዬ ምንም አይነት ምላሽ በዚህ ጉዳይ እንዳልሰጥ ማስጠንቀቂያ ያዘል ነገር ስለሰጠኝ በዚህ ጉዳይ ከህግ ጋር የኢትዮጵያ መንግስት ስለያዘ ይሄን ጉዳይ ከመንግስት ጋር ምጨርሰውና ባባዬ፣ ይሄን ጠይቅን ጥያቄ አመሰግናለሁ። ኦኬ፣ ሌላ ጥያቄ መጨረሻ አንሳ። ስመጣ እዚህ ውስጥ ያየቻቸው በሙሉ እርዳታ ላይ የሚሰበስቡ በሙሉ ለምን ሀቢባ ቀርቶ ማንም ባባ እርዳታ የሚሰበስቡ ጠይቁ፣ ጥያቄ አየር ላይ ያውሉ፣ ይመጣሉ መልሳሉ። ችግር ለፍራል። አራት ጥያቄዎችን አድሬስ አደርግልኛለሁ። የመጀመሪያው ነገር አራት ጥያቄዎችን አድሬስ አድርግልኝ። አ ሾርት ሾርት ነው የምነግርህ፣ ብትልከው ይሻላል። አይረዘም እንትን የለውም ማብራሪያ የለውም። እሺ አንደኛ እንደነ ባቡላየርና መቄዶኒያ ያሉ ሌጋል የእርዳታ ተቋማት ሳሉ ስለምን በግላቸው አንዳንዶቹ ጭራሽ ፍቃድ ሳይኖራቸው ለሚሰሩ ሰዎች ይሄን ያህል ገንዘብ መስጠትን መረጡ? የመጀመሪያው ጥያቄ። ሁለተኛው ጥያቄ የወጣው ሰንጠረዥ ቴክሌ ጋር ለይናል ብር ልክ ያለው የሚለው ነገር ለእያንዳንዱ የተጠቀሰው ስም ጋር አታች የተደረገ የባንክ ደረሰኝ ለምን አላወጣህም? ሶስተኛው እርዳታ ገንዘብ ሰጥቼ ስለመድረሱ እርግጠኛ አልሆንኩባቸውም ያላቸው ሰዎች ነበሩ። ይህ ግርግር እስኪፈጠር ድረስ ለምን ሰው እንዲጠረቀቃቸው ማድረግ አልቻልክም? የእኔ ጥያቄ። አራተኛው ስማቸው የተነሱ ሰዎችን ራስህ በፌስቡክ ገጽ ከለጠፍክ በኋላ ስራውን አክብሮት አለኝ የሚረዳ ሰው ነው፣ ጥያቄ ማንሳት ስላለብኝ ነው። ቀጥታ ወደ ጥያቄ ገባሁት። ሰው የለጠፍካቸው ሰዎች ጋር በግል ተረጋግረን ፈተናል ወደሚል እሳቤ ውስጥ በምን በአደባባይ አውለህ ገንዘብ ስለማድረሳቸው እርግጠኛ አደለ ያልካቸውን ሰዎች በግላችን ፈተናል ደግሞ ስትል ግርታ ስለሚፈጥር ነው፣ ለማለት ነው። ቴሊቪዥን ካረዘም ቦታ ግርታ ከስሮ እከታተላለሁ። ንክ ባባ ንክ ከልብ አመሰግናለሁ። እሺ ኢዲ ኤዲ ንጠይቂሰዋለ ዚ አዋለ ከወጣውን ካሉትን መጠየቅ ፈልጋለ። አመሰግናለሁ ቴዲ አንደኛ ለሚኪ ነው ህግ ተይዟለን ብትል፣ ፕሮብሌሙ የተፈጠረው እኔ ስለ 57 ሚሊዮን ሳይሆን አንተ አድቨርታይዝመንት ብራቸው ስለተወሰደባቸው ልጆች፣ ፕሮብሌሙ ያለው ኢትዮጵያ ነው። አንተ ግን ያለው ዱባይ ነው። ሶ ዋይ ዶንት ዩ ጎ ኢንድ ፌስ ለምን አታረግም? ኢትዮጵያ ካሉት ባሄደግ ችግሩ የተፈጠረበት ቦታ አንደኛ ጥያቄ ይሄ። ሁለተኛ ደግሞ ለናርዲ ለተስ እና አይ ቲንክ ፍቄ ኖረ የነበረበት መሰለ በነር ሃማ ኬዝ፣ ወንጀል ተሰርቷል፣ ኩላሊት ተሽጦ ነው፣ ትክክለኛ ሜሬጅ አይደለም። ሜሬጅ ሰርተፊኬታቸውን ስታቀርቡ ብዙ ብዙ ስታረጉ ነበረ። አስሎንጋስ እናንተ እዚህ እስካመጣችኋቸው ድረስ ትክክለኛ መረጃ ይዘው አልመጡም እስከተባለ ድረስ ትክክለኛ መረጃ ይዘው አልመጡም እስከተባለ ድረስ ነካክታችሁ ለምን ተዋችሁ? ሮንግ ከሆኑም ለህግ አቅርባችኋል ወይ? እሱን ማወቅ ፈልጋለሁ። ሌላ ደግሞ እርዳታ እርዳታ እርዳታ ሁሉ ትላላችሁ እናንተ ረጂነን መስዋዕት ከፈልም ምናምን የስ ታይም መስዋዕት እንደሆነ አውቃለሁ ካለንበት ሀገር ግን እናንተ በገንዘባችሁ ረድታችሁ ታውቃላችሁ ወይ ወይስ በታይማችሁ ብቻ ነው ይህን የምትረዱት? ሙባረክም አይ ቲንክ የሆነ ጊዜ ታመምኩ ብሎ መኒ ኮሌክት አድርጎ ይታከም አይታከም ጤና ይመለስለት የምናውቀው ነገር የለም። እሱስ ምን ደረሰ? ይሄ ነው ጥያቄ። አመሰግናል። ይሄ ጥያቄ እኔን ስለሚመለከተኝ ያው የሮሃሚ የኩላሊት ነገር ያው ሁላችሁም ታውቁታላችሁና ያው ሁላችሁም እንደምታውቁት አዎ ኩላሊቱ ተሽጦ ነው። እኔም እኮ ፍለፊት አንጥቼ ላይክ እርዳታው የተጨረበረ ነገር ስላለ ነው ያመጣውት። ያን ነገር ፍለፊት ካመጣውት በኋላ ያው የተነሳውን ህዝብ ለሁለት ተካፍሎ ግማሹ በልጁ በኩል ግማሹ በሷ በኩል አይታችሁታል እኛ ላይ ነው የተነሳው። ከዛ ሲቀጥል በፖሊስ ተይዞ ነበረ አዲስ አበባ ፖሊስ፣ ሮሚያ ፖሊስ ተይዞ ነበረ ግን ዝም ብሎ ወሬ ብቻ ነው። እዚ ቲክቶክ ላይ ሌባ እናጋልጣለን ምናምን የሚባሉት እነ ቅን ልቦች ምናምን ዝም ብሎ ወሬ ናቸው። እዚህ ላይ ለቲክቶክ ነው። በቁም ነገር ስትሄድ ሙሉ መረጃ ሰተሻቸው እኔ ሙሉ መረጃ ሰጥቻለሁ። ሳር ጋብቻቸው ፌክ መሆኑን ሙሉ ሁሉ ዶክመንት ለቅን ልብ ሰጥቻለሁ፣ ግን ምንትን ላይ የለም ስራ ላይ የሉም። በቃ ስራ ላይ የሉም። ኦፍኮርስ ኩላሊት የተሸጠ ነው። ኩላሊቱን መሸጠት ብቻ ሳይሆን አዲስ አበባ ውስጥ አሁንም ደግሜ ልንገራችሁ በጣም በኩላሊት ታማሚ የሚነግዱ አሉ። ሚኒባስ የተከራዩ ያልታመመ ሰው እያስተኙ፣ እኔ ጀምሩ ነበረ አስቆሙኛው የተነሳውን ግርግር ታውቁታላችሁ። ከዛ ሁለተኛ ጥያቄሽ ምንድነው? እርዳታ የምትሰሩ ሰዎች ከራሳችሁ ትረዳላችሁ ወይ? ስለ እኔ ስለሆነ ልንገርሽ እኔ እርዳታ ቲክቶክ ላይ አይደለም የጀመርኩት በመለመን ባይዘ አዋሳ ባስኬት ቲም አቋቁመናል። አሁን ወደ አርባ ሺ ወደ ሰላሳ ሺ ብር ደሞዝተኛዎች አሉ። በመለመን ማለት ነው ባለሀብትን አዋሳ ላይ በመለመን ያው ቴዲም የአዋሳ ልጅ ስለሆነ ያቀዋል ከኮቹ ጋር ከተጫዋቾቹ ጋር ለምነን እስከ ባስኬት ቲም በማቆም በአሁኑ ሰዓት ብዙ ተጫዋቾች ያሉበት ነው። ከዛ እርዳታ ሐዋሳ ላይክ እንዴት ነው፣ ክለብ ተጫዋች ነበርኩኝ። ሰው ከሴንትራል ሆቴል በቀን ቁርስ፣ ምሳ፣ እራት አለኝ። ከዛ ቁርስ፣ ምሳ፣ ራት ማይመጣ ሰው ካለ እሱን ምሳ ወይ ቁርሴን ከጓደኞች ጋር ሼር በማድረግ ጎዳና ላይ ያሉትን ሰዎች በማብላት ነው የተጀመረው እርዳታ። ሰው ወደ ውጭ ከወጣ በኋላ ስድስት ዓመቴ ነው በጣም እረዳለው። በጊፍት አይ ቲንክ ወደ አንድ ሚሊዮን ምናምን ብር በኢትዮጵያ አግኝቻለሁ። አንዱን ብር ለራሴ ወስጄ አላውቅም። ከዛ ሰከተል በግሌ በጣም ረዳለው። ግን እንደዚህ ፊት ለፊት ወጥቼ እንደዚህ አረኩኝ እንደዚህ ሆንኩኝ እንደዚህ አልኩኝ ሚኪ ራሱ ፊት አውራሪ ብዙ እርዳታዎች ሰርቼ ቪዲዮ እንዳፖስት ብዬ ብዙ ብዙ እርዳታ እረዳለሁ ለማለት ነው ባጭሩ። ከራሴ እረዳለሁ። እኔ ብቻ ሳይሆን ብዙ ነጮች አሉ፣ ጀርመኖች አሉ ከኔ ጋር የሚረዱት ብዙ ምናስተምራቸው ህጻናቶች አሉ ትልቅ ቦታ ዩኒቨርሲቲ የተመረቁ አሉ። ከስምንተኛ ክፍል ተቀብለናቸው ናቸው እስከ ዩኒቨርሲቲ ያስመረቅናቸው ተማሪዎች አሉ። አሁንም ቢሆን በጣም ብዙ መረዳቸው ህጻናቶች አሉ፣ በግሌ ማለት ነው። ቴ እኔ በእርዳታ ስም አሁንም ጠይቁኝ። ቴዲ ካልጠየቃችሁኝ ጥሩ ጥሩ ጥያቄ ካልጠይቃችሁኝ፣ ሎጣ በኮንፊደንስ ዜጋ መጥቻ ያለው ሌባ ተብሎ በየቦታው ፎቶ ተፈስቷል። ይሄን ነገር ያነሳው ሰውዬው አሁንም እኔ ማት ጥያቄ ነው ለሱ ያለው ቴዲ ነገር ያለው ፍራውልን አስገቡልኝ ብዙ ጥያቄ ጠይቀዋለሁ። ከዛ ልተኛ ደክሞኝ ነው፣ ቀን ሙሉ ስራ ላይ ነበርኩኝ። ጥያቄ ተመልሶ ልሻል ብዬ ተስፋ አደርጋለሁ። እሺ ሙባረክ ሙሰማ ታክመሃል፣ ሿሿ ሰርተሃል። ለተከበረው እስኪ ህዝብ አስረዳም። እንኳን በሰላም ተገናኘን። ቴዲ ሀዋሳ ቤት አንድ ቀን መጥቼ ምን እንደሆነ አላውቅም፣ ዘው ብዬ ስገባ ስለ ፖለቲካ ነው ወጣው፣ ከዛ ወረድኩ ማለት ነው ሳይሆን እዚህ መፋጣት ምናምን ምናምን ስለፖለቲካ ፖለቲካ፣ ምን አድርገሃል? ኧረ በቃ ይሄ መለከተኝ ምዬ እያለው። ግን ይሄ ጥያቄ አግባብ ነው ብለህ ተቀበልከው። ጥያቄው ለአንተ ነው የምትመልሰው አንተ ነህ ኳ አለ፣ መልሰው አንድ ሰው ታሞ ለምሳሌ ቴዲ፣ አንድ ሰው ሳያሞ አሞኛል አለኝ። ለምን ኢትዮጵያውያን ስለረዱን ችግር የለውም በመልሰውም ምንም ችግር የለውም ወይ በብሔር ወይ ደግሞ በሃይማኖት አይደለም የተረዳሁት

ከዛ በላይ አትጫለው መኪና ለጉበት ይሽቻለው፣ ብለው ነው። ይቅርታ አብራሙል ቀጥል። አረ ወደ ችግር የለውም። አታውቅም ችግር አለው እና ሁለት ሚሊዮን ብር ነው የተረዳሁት። እና ከሁለት ሚሊዮን ብር በላይ ከዛ በላይ መኪና በላይ ነው። ጌም ላይ ይሰጣችኋል። አርል ጊፍት ጌም ላይ ብቻ የምትፈልጉት። አረ እና ሂጃ አለው ታኪም ያለው ተሽሎኛል፣ ተማልሽ ያለው። ስለዚህ ገንዘቡ አልባከነም። የተሰበሰበውን ገንዘብ ታኪም ይበላል። ሁለት ሚሊዮን ብር ብቻ ነው። አካውንት ወንት ደርጋም የፈለገ አካል ቼክ ማድረግ ይችላል። ሁለት ሚሊዮን ብር አንድ ብር የለበትም ከዛ በላይ ማየት ነው ይችላላችሁ። እሺ እና እዚህ ጋ ማመዝገን የምፈልገው ሰው አለ። እሱም ደግሞ ፍራው ሊትቻል የእሱን አትናገር ስላለኝ መናገር አልነበረብኝም። ዛሬ ግን በዚህ አጋጣሚ በጣም በጣም ማክብረና የምወደው ወንድሜ ፍራው ሊትቻ እኔ ጋር ከአራት ነጥብ አምስት ሚሊዮን በላይ ቃል ገብቶ ቃሉን የፈጸመ ሪሲት እኔ ጋም እሱ ጋም ያለ ብዙ ሰዎችን እኔ ጋር እየመጣ ረድቷል። እንዲሁም ደግሞ ብዙ ሰው ካዋጣልኝ በላይ ለራሱ ከኪሱ ለኔትወርክ ላይ ሆኖልኛል፣ በጣም ማመሰግነው እና ለቡሻክ ለከቦት ለሽሽ። እዚህ ጋር አንድ ከማስረጃ ጋር የመጣ ጥያቄ አለ። ታይስ እዚህ ጋር ለቁም ነገር ሲሆን እሺ በል በል ጠይቀኝና፣ ሉ ጠበቃ እኔ ችግር የለው። እሺ አንተ የሚመለከት ነገር ካለ ትመጣለ። እሺ ይሄን ስሙ፣ ይሄን መደም ስሙ። ከማስረጃ ጋር የመጣ ነው። በቴሌግራም ፐብሊክ ፐብሊክ ላይ ሪከርድ የተደረገ ነው እያንዳንዱ ነገር ሲሆን ከስድስት ወር በፊት ሁለት ሺህ ዶላር አስገብቼላቸው ነበር። ማስረጃ መንገድ ክላለው ከዛ ላይ ሊሆነች ሆኑ ሲትዮ ነበር የሚገባ የነበረው እና ይገባላቸው ስምንት መቶ ዶላር ነበር እና ብጠይቃቸው እልክላቸውን ማለት መልሰብ ሰጡኝ ብሎ ሁሉ አርገውኛል። እና እሱን ጠይቀኝ ተስፋይ። ስለዚህ የምታውቀው ነገር አለ እዚህ ጋር እንግዲህ ነው። በቴሌግራም ላይ ልጁ የላከውን ገንዘብ ከነ ሪሲቱ ላክልኝ አርኩት። መጀመሪያ ድምጽ ነበር የላከልኝ። ልክላችኋለሁ። 1040 የአሜሪካ ዶላር እንዳስገባ የሚያሳይ ነው። ለሰዎቹ የገባላቸው ገንዘብ ግን 800 ዶላር ነው

ስምነቱ ጉባ ነበር እና ቀጠይታቸው ብልክላቸው ማለት መሰር ሰ ብሎ ሁሉ አርጎም ነው። ከዚህ ጉዳይ ጋር የተያዘ የምታቁ ሰዋል አንድ አንገራች ኮንታክት ያደረጋችሁ ምናልባት በእርግጠኝነት ተስፋዬ ያደርጊሆን አይመስለኝም። ምክንያቱም እኔ አንድ አመት ከስድስት ወር አልፎኛል ሀገር ቤት ከመጣው ጀጎን ላይ ብቻ ነው እርዳታ ምሰራ ሁን ላይ ሀገር ውስጥ መርዳት ስራ መላክ ከፈለገ ደግሞ ለምን በሁለት ሰው አካውንት መላክ ፈለገ? እሱም እራሱ እኔን ከሆነ ደግሞ ለዚህ ብሎ ማስረጃውን አምጥቶ ቢያወራኝ ደስ ይለኛል። እሺ ፍቄ አንተስም ያንተስም ተጠርቷል እኮ ልጁ። ይቅርታ ማስረጃውን አብሮ ልኳል። አንደኛው ልኮልኛል ቴሌግራም ላይ ኦኬ። በቃ ፍቄ እንግዲህ ለማን የላከው እንደሆነ እርግጠኛ ይንገረን። ምክንያቱም በተለያዩ ሰዎች ላይ እርዳታ ሊመጣ ይችላል። የዚህ ግን ከተስፍሽ ጋር ሆኜ ምንም አይነት እርዳታ ሁለት ሺ ዶላር ተልኮልኝ በተስፍሽ ጋር ብሬ ሆኜ የሰራሁት የለ በእርግጠኝነት። እዮብ የሚባል ሰው ታውቃላችሁ? እዮብ አታውቅም እዮብ እዚህ ጋር ለእኔ ርሲቱ ይታየኛል። ሁለት ሺ ዶላር ገብ ልኬላቸው እነሱ ያስገቡት 800 ዶላር ነው። ከዛ በኋላ በጎን ተረጃዎችን ሳናገራቸው የገባልን 800 ዶላር ነው አሉኝ። እነሱን እነሱ ደግሞ ስጠይቃቸው ብሎክ አደረጉ ነው የሚለው ጥያቄ። ይህን ጠይቅ ያለው የመለሱትም እንግዲህ ሰምተሃል። እዚህ ውስጥ ቲክቶክ ላይ ካለ በዚሁ በቴሌግራም እንደመጣ እየጻፈ ነው። ሪከርድ እያደረገ ነው፣ አስደምጣችኋለሁ። እስከዛ ሰዓት ለመቆጠብ ወደ ሌሎቹ እንሄዳለን። ሪከርድ እያደረገ ነው ይታየኛል እዚህ ዘራቆ ምጠይቀው ሰው አለ እዚህ። አንደኛው ተስፋይ ነው። ቅድም አንድ ነገር ቅድም ሲል ዋናው የገቢ ምንጭ ዩቲዩብ ነው። እሱ ፕሮፋይል ላይ ገባው ዩቲዩብ አየሁና ዩቲዩብ ሳማው ላስት ታይም እንዲያው እንዲያው ደህና ሰው ያየሁ ሀያ ሺህ ሰው የዛሬ ሶስት ሺህ ያለውን አዲሱን ቻናሌ ነው። ከዘጠኝ በላይ ቻናሎች አሉኝ ታቦር ቲቪ የሚለውን ገብተህ ብታይ በሚሊዮኖች ያልኩህ እሱ ላይ ነው። በሚሊዮኖች መዝሙር ይታያል። ታቦር ብላችሁ ሰርች አድርጉ። ኤልያና ፊልም ኢንተርቴይመንት ደግሞ ፊልሞችን እየገዛ አሁንም እየለቀቀላችሁ ያለ ገብታችሁ እሱን ነው ከዛ ውጪ የዋና ገቢ ይሄ ነው ብዬ አይደለም የተናገርኩት። ታቦር የሚለውን እሱን ክሊክ አድርገህ ስታየው ስንት ሺ ሰው ያሳያል። ወንድሜ ዘር ያውቀው። ሶ ዞሮ ዞሮ ትልቁ ላይ ታደርገኛል። ለክ ሰው እንደ እንደው ነው። ሰው እንደው ባክ ኤንድ ፎርዝ እንዳይሆን የአድማጭ ጥያቄ መከበር ስላለበት አድማጭ ሙሉ ጊዜ መከበር ስላለበት የአድማጫችንን ጥያቄ እስኪ ወደ አንተ እመጣለሁ። ተስፋ በቂ ደቂቃ አስጣለሁ። ችግር ነው አታሰብ። እስኪ ምንድነው የምታሳየው? ምንት ነው አሁን ሲናገረው የነበረው ዩቱብ ማለት ሁለት መቶ ስልሳ ስምንት ሺህ ያለው ዩቱብ ነው። የዛሬ አንድ ወር በፊት አንድ ሺ ሁለት ቪው አይቶታል አስራ ስድስት ሺ ቪው ሌላ አንድ ወር በፊት አራት ወር በፊት ሌላኛው አራት ወር በፊት ሌላኛው አንድ ሺ ዘጠኝ መቶ ስድስት መቶ ምናምን ቪው ነው ያለው እና ቤት ኑሮ የሚያስኖር ቪወር አይደሉም ያሉት። እና ኮንስስታንትሊም አይደለም በወር ሶስቴ ሁለቴ ነች የሚያደርጋት እሷም፣ ስድስት መቶ ቪወር እና አንድ

አካውንቴ ቼክ መደረግ አለበት። እኔ ሚሊዮነር አይደለሁኝም አክትም አደርግ ሰው አይደለሁም። በህዝቦች ብር ሰብስቤ ያለውን ነገር ምዘርፍ ሰው አይደለሁም። ራሴን ችዬ የምኖርበት የራሴን ነገር ግን አድርጋለሁ። ያንን ነገር በነካ ጅህ ደግሞ ኤልያና ኢንተርቴንመንት የሚለውን ደግሞ ገብተ ይውና ስንት ሚሊየን ቪው እንዳለው እሱን ደግሞ ብትተነትንላቸው ጥሩ ነው። ዞሮ ዞሮ ይህንን የማስረዳት ኃላፊነትም የለብኝም። በተስፋዬ ብር ልኬ ተጭበር ብር ያለው የሚል ሰው ከመጣ ብቻ ነው መመለስ። ዛሬ ፕሮግራም አድርጌ የመጣሁት የራሴን ህይወት ተሸክሜም ልኑር፣ አንድ ዳቦን በልቼ እኔ ህዝብ ላይ አላቅራራሁም፣ ወይም ደግሞ አክት አላደረግኩም። ከብሬ ካለሁበት ዝቅ ያልኩበት ሁኔታ እንጂ ያለው ከነበረኝ ነገር ላይ ዝቅ ያልኩበት እንጂ ከብሬ ወይም ደግሞ ያለ ነገር አይደለም። እንደዛ አይነት ተጨባጭ አካውንት ላይ ይሄ ያለ ብዙ ሚሊዮን ብር አግኝታል የሚል ካለ ደግሞ ያው በህግ መጠየቅ ነው። አካውንቴ ላይም ደግሞ ያንን ነገር በምጠይቅበት ሰዓት መልሳለሁ እና እውነታው ይሄ ነው። ከዛ ውጪ በብዙ ቢዝነሶች መስራት ሰርቫይቭ ማድረግ የምችልበት ወይ እንጂ ኦልሬዲ ጠብቅ የምኖር ሰው አይደለም። የራሴ ታለንትም ብቃትም ስላለኝ ይሄ ነው ያለው እውነት። ፍቄ የቅድሙ ልጅ ገንዘቡን ያስገባሁት ለፍቄ ነው ይላል። ድጋሚ ላሰማህ ም ተስፌም ግን እዛ ስለነበረ እያሰባሰብ ስለነበረ ለዛ የገባው በፍላም እዚህ ላይ መጨመር ፈልገው እህቴም ማገዛ ነበረ። እሷ ስንትም ሰባት መቶ ምናምን ነው ሪሲት ባኪ ልያዝ እየጠበቁ ነው። እና እሱንም ጥያቄ ውስጥ መከት እንፈልጋለን። እዚህ ለምን አይገባም? ልጁ ታ በቲክቶክ አካውንት ካለ በቲክቶክ ላት ላክ እያየ እየተከታተልኳችሁ ነው ያለ ሲሆነ የቲክቶክ አካውንት በደንብ አለው ልጁ ካለው ደግሞ ይግባና፣ ብራዘር ግባና፣ ይሄ ነው ብለህ ተናገር። አማን የምትጠይቀው ጥያቄ አለ አማን? እዚህ ውስጥ ካሉት የምጠይቀው ጥያቄ ቴንኪ ቴዲሽ፣ አመሰግናለሁ። ያው ለሙባረክና ለሚኪ ነው የምጠይቀው ጥያቄ፣ ሌሎቹም የሚመለከታቸው የሉም። ጥያቄውን አንሳው ካላችሁኝ ያነሳለሁን። እንደ አስተያየት መጀመሪያው ስህተት ከሆነ ትተውታላችሁ። እንደ አስተያየት የሀብት ተብሎ የሚጠየቀው ነገር እሱ ትክክል አይደለም። ራሱን የቻለ መርማሪ አካል አለበት። ማጣራት ያለበት አካል ያጣራል። ከሳቹ ከሳሽ ከመጣ በተከሰሱበት መረጃ እና ማስረጃ ዘይንጡ ከሳሶች ከሳሾች እሱን ጠይቁ። ሚኪ ላንተ የምጠይቀው ጥያቄ ምናልባት አንተ መልእክተኛ ነህ እንደሰማሁት እንደገባኝ፣ ያው መልእክተኛ ነህ መሰለኝ። ሰዎች እርዳታ ሲረዱ በአንተ በኩል ይተላለፋል። ምናልባት በስህተት የሚሆን በመርሳት በማወቅ የሚሆን ባለማወቅ ሰዎች አድረስ ያሉህን ሳንቲም ተቆርጦ ሽራፊ ነገር እኔ ጋር ቀርቷል ብለ ታስባለህ ወይስ በትክክል እተፈለገበት ቦታ አድርሻለሁ ብለ ትላለህ? ሙባረክ ደግሞ ያው በኋላ ትመልሳለህ። ሚኪ ሙባረክ ደግሞ ቅድም የሆነ ነገር ሰው ሳይታመም ታመም ያለው አይልም ምናምን ብላሃል። በኢትዮጵያ የኛ የኢትዮጵያኖች ጉድ ያልሰማ ነው ያልተፈጠረ ያልተ ያልተወራ ያልተሰራ ነገር የለም። ባል ሚስቱን እያገተ እየሰማን ነው። ታግቻለሁ ብሎ ልጅና ሚስቱን ታግቻለሁ ብሎ ብርም የሚያስልክ ሰው አለ እየተባለ እየሰማን ነው። ይሄ ባለበት ሀገር እንደዛ ማለት የለብህም። ሳልታመም ሙባረክ፣ የታከምክበትን ሙሉ ዶክሜንት